በኢትዮጵያና በኤርትራ መንግስት መካከል ጠንካራ የቃላት ልውውጥ እየተደረገ ባለበት በአሁኑ ወቅት በሁለቱም በኩል ወታደራዊ ዝግጅቶች መቀጠላቸውን መረጃዎች ያመለክታሉ። በብልጽግና በኩል የድሮን ትርኢቶችን ጨምሮ የተለያዩ ወታደራዊ ትርኢቶችን ማሳየት ከጀመረ የሰነበተ ሲሆን በኤርትራ በኩል ደግሞ ከሰሞኑ ጦሯ እየመከረ እንደሚገኝ ከአስመራ የወጡ መረጃዎች ይጠቁማሉ። የኤርትራ መከላከያ ሰራዊት የእዝ አዛዦች፣ የሚኒስቴር መስሪያ ቤት ኃላፊዎች፣ ባለስልጣናትና የብሔራዊ ደህንነት ተወካዮች በተገኙበት በሁሉም የኤርትራ ግዛቶች አንድነታችን ትጥቃችን በሚል መሪ ቃል ምክክርና ውይይት እየተደረገ ሲሆን ምክክሩ እስካሁን ድረስ እንደቀጠለ ታውቋል። በሁለቱ ሀገራት መካከል ያሉ ውጥረቶችን እየተከታተሉ ያሉት ታዛቢዎች በምስራቅ አፍሪካ ሌላ የግጭት ዳመና እያንዣበበ በመሆኑ ዓለም አቀፉ ማኅበረሰብ ችግሮች ከመከሰታቸው በፊት ጣልቃ በመግባት ውጥረቱን እንዲያረግብ ጥረት ማቅረብ ከጀመሩ ሰነባብተዋል። ታዲያ ይሄ የሁለቱ ሀገራት ግጭት ከተካረረ የኢትዮጵያና ኤርትራ ጦርነት ምን ይመስላል የሚለውን እናስቃኛችሁ። ኢትዮጵያ በዚህ ጦርነት ምን አይነት ስትራቴጂ ትጠቀማለች? የውጭ ሀገራት ተጽዕኖ በዚህ ጦርነት ላይ ምን ሊመስል ይችላል? የሚሉትንና ሌሎችም ከጦርነቱ ጋር ተያይዞ የሚነሱ ዋና ዋና ጉዳዮችን እንመለከታለን። እስከ ፍጻሜው አብራችሁን ቆዩም። የኤርትራ ወቀሳና ቀጠናዊ ውጥረት። 34ተኛውን የኤርትራ ነጻነት ቀን አስመልክቶ ንግግር ያደረጉት የኤርትራው መሪ ኢሳያስ አፈወርቂ ኢትዮጵያን የ80 ዓመታት የጥፋትና የግጭት ጠማቂ ሲሏት ከዋሽንግተን እስከ ቱርክ ድረስም ኢትዮጵያ የውጭ ሀገራት ተላላኪ ነች ብሏል። አሁን ያለውን የብልጽግና መንግስት ኦሮሞማን በማስፋፋት ኢትዮጵያን እየከፋፈለ የሚገኝ ኃይል ነው ሲሉ ወቀሳ አቅርበዋል። ከዚህ በፊት በነበሩት ዓመታት በሚያደርጓቸው ንግግሮች የሕውሓትን ስም ሳያነሱ የማያልፉት ኢሳያስ አፈወርቂ በአሁኑ ንግግራቸው ግን ሕውሓትን ከመውቀስ ተቆጥበዋል። ከኢሳያስ አፈወርቂ ንግግር በተጨማሪ የኢትዮጵያ መንግስት በባድሜ አቅራቢያ ታንኮችን ማሰማራቱና የኤርትራ ተጠባባቂ ኃይሏን ማንቀሳቀስም የሁለቱ ሀገራት ጦርነት አይቀሬ በመሆኑ ማሳያ መሆኑን እየቀረቡ ናቸው። በ2018 ላይ ኢትዮጵያና ኤርትራ ሰላምን የፈጠሩ መስለው የነበረ ሲሆን የኤርትራ መንግስትም በትግራይ ጦርነት ከፍተኛ ተሳትፎ አድርጓል። ከጦርነቱ በኋላ በተለይም የፕሪቶሪያው ስምምነት ከተፈረመ በኋላ ግን የኤርትራና ኢትዮጵያ ግንኙነት የሻከረ ሲሆን ኢትዮጵያም ከቀይ ባህር ጋር ተያይዞ የምታንጸባርቀው ሀሳብ በኤርትራ በኩል በበጎ የሚታይ አይደለም። አሁናዊ ወታደራዊ አቋም 150 ሺህ ቋሚ ሰራዊትና 200 ሺህ ተጠባባቂ ኃይል ያለው የኢትዮጵያ መከላከያ ሰራዊት 200 T72 ታንኮች 12 ሱ 27 ተዋጊ ጄቶችና በርካታ የውጭ ሀገራት ድሮኖችን ታጥቆ ይገኛል። በዓመት እስከ 500 ሚሊዮን ዶላር ድረስ ለወታደራዊ በጀቷ የምትመድበው ኢትዮጵያ ጠንካራ የአየርና የምድር ጦር ካላቸው የአፍሪካ ሀገራት መካከል አንዷ ስትሆን በኦሮሚያና በአማራ ክልሎች የሚደረጉ ጦርነቶች ግን የኢትዮጵያ መከላከያ ሰራዊት አቅም እንዳዳከሙት ይነገራል። ወታደራዊ አገልግሎትን በግዳጅ የምትጠይቀው ኤርትራ በአሁኑ ጊዜ 200 ሺ ቋሚና 300 ሺ ተጠባባቂ ኃይል እንዳላት ይገመታል። እድሜያቸው የገፉ መሳሪያዎችን የታጠቀው የኤርትራ ጦር 150 ቲ55 ታንኮችና አራት ሚግ ጀቶችን ይዘዋል። በዓመት እስከ 250 ሚሊዮን ዶላር ድረስ ለጠባዊ መት በጅተው ኤርትራ ትልቁ የታጠቀ ያጠቀችው መሳሪያ ከኢራን ያስገባቸው ድሮን ነው ይባላል። በአየር ኃይል መበለጠዋና ና ያላት የጦር መሳሪያ ጊዜ ያለፈበት መሆኑ ኤርትራን ተጠቂ ያደርጋታል። የጦርነቱ አካሄድ እንዴት ሊሆን ይችላል? ሰላሳ ቀናትን የሚፈጀው የአሰቡ ጦርነት በጦርነቱ የኢትዮጵያ ዋነኛ የሚሆነው የአሰብን ወደ መቆጣጠር ሲሆን በዚህ ደግሞ ኢትዮጵያ ትልቁን ዘመቻ በአሰብ ወደብ አካባቢ ማድረጓ አይቀሬ ይሆናል። ታዲያ የኢትዮጵያ ጦር አሰብን ሲያጠቃ መነሻው ባድሜ እንደሚሆን የማያጠራጥር ሲሆን ለዚህ ደግሞ በቅድሚያ ከባባድ የአየር ጥቃቶችን ይፈጽማል። በመጀመሪያዎቹ አምስት ቀናት ኢትዮጵያ አስመራ የሚገኘው የኤርትራን የአየር ኃይል ቤዝ የምትመታ ሲሆን ለዚህ ደግሞ ሱ 27 ተዋጊ ጄቷን ከወታደራዊ ድሮኖቿ ጋር በማጣመር ትጠቀማለች። ይህ የኢትዮጵያ እርምጃ ታዲያ በአስመራ የሚገኙት የኤርትራና ሚግ 2 ተዋጊ ጀቶች ከጥቅም ውጭ እንዲሆኑ የሚያደርግ ሲሆን የኤርትራን የራዳር ሲስተሞችና የነዳጅ ዴቦችን ጭምር የሚያመክን እርምጃ ነው። 50 ሺህ የሚጠጋው የኢትዮጵያ ጦር ከአስመራ በ150 ኪሎ ሜትር ርቀት ላይ የምትገኘውን ጾሮናን በመቆጣጠር የምዕራቡን ቀጠና ደህንነት ያስጠብቃል። ኤርትራ በምላሹ ቢኤም 21 ሮኬት ማስወንጨፊያን በመጠቀም በዛላንበሳ በኩል የኢትዮጵያን ጦር በመምታት በአካባቢው ላይ ያለው ንጹሐንም ታፈናቅላለች። ከስድስተኛው እስከ አስራ አምስተኛው ያሉት ቀናት ወሳኝ ቦታዎችን ማጠናከር ኢትዮጵያ ከስድስተኛው ቀን ጀምሮ የባድሜ ጽሮናን መስመር በመቆጣጠር አስመራን ማግለል የምትጀምር ሲሆን በዛላንበሳ በኩል የገባውን የኤርትራን ጦር ሰራዊትን በመምታት ወደ ኢትዮጵያ የገባው የኤርትራ ጦር በትግራይ ተራሮች ውስጥ እንዲበተን ይሆናል። የተለያዩ ድሮኖችን በመጠቀምም ከድንበሯ በ45 ኪሎ ሜትር ርቀት ብቻ የሚገኘውን የአሰብ ወደብን ኢትዮጵያ ለመቋጠር መቃረብ ትችላለች። ኤርትራ በምላሹ የኢትዮጵያን ጦር በደፈጣ የምታጠቃ ሲሆን፣ የኢትዮጵያ ጦር በ15ኛው ቀን አሰብን ለመቋጠር ስትራቴጂክ የሆነችውን ቡሬን በቁጥጥር ስር ያውላታል። ከቀን 16 እስከ 30 አሰብን መቆጣጠር። የኢትዮጵያ ጦር 200 ያክል ታንኮች እና 30 ሺህ ወታደሮችን አድርጎ መነሻውን ከአፋር በማድረግ አሰብን ከበባ ውስጥ ይፈቱታል። ይህንንም ለማድረግ ደግሞ ተራራማ ስፍራዎች ላይ ያሉ ቦታዎችን በአደገኛ ሁኔታ ማጥቃት የግድ ይላል። በኢትዮጵያ ጦር ማጥቃት ከዋናው መስመር ጋር የሚለያየው የኤርትራ ጦር ብቸኛው አማራጭ ወደ ኋላ ማፈግፈግ ነው። የተወሰነው የኤርትራ ጦር አባል ደግሞ ራሱን አድራጅቶ የሽምቅ ውጊያን በኢትዮጵያ ላይ ቢከፍትም በሰላሳኛው ቀን ኢትዮጵያም አሰብን ሙሉ ለሙሉ ትቆጣጠራለች። ከትግራይ ጦርነት የተገኘው ትምህርት የሽምቅ ውጊያን መከላከል። በትግራይ ጦርነት የፊት ለፊት ውጊያን በፍጹም የበላይነት የተወጣው የኢትዮጵያ ጦር በሽምቅ ውጊያዎች የሚደርስበት ጥቃቶች ግን ከፍተኛ ጉዳት ማድረሳቸው ይታወቃል። ለበርካታ ዓመታት የትግራይ ኃይሎችን ስታሰለጥንና በጋራ ሆና የደርግን መንግስት የወጋቸው ኤርትራም ከትግራይ ኃይሎች የተለየ የሽምቅ ውጊያ ታክቲክን ትጠቀማለች ተብሎ አይጠበቅም። በትግራይ ውጭት በቂ ትምህርት ያገኘው የኢትዮጵያ ጦርም ለኤርትራ የሽምቅ ጥቃቶች ራሱን ዝግጁ እንደሚያደርግ አያጠራጥርም። የድሮን ጥቅም። በኢትዮጵያ ጦርነት ወቅት የትግራይ ኃይሎችን በማዳከም ረገድ ትልቁ ሚና የተወጣው ድሮን በዚህኛው ግጭት ላይ ያለው ሚና ከፍ ብሎ ይመጣል። እገዳዎችና አካባቢዊ ድጋፍ። በትግራይ ጦርነት እንደተደረገው ሁሉ የኢትዮጵያ ጦር አሰብን በመያዝ አስመራና የተቀረውን የኤርትራ ክፍል ከበባ ውስጥ ማስገባት የሚችል ሲሆን፣ የተለያዩ ቁሶችን ወደ ስፍራው እንዳይገቡ ማድረግ ይችላል። በተጨማሪም ኢትዮጵያ በአካባቢዋ ያሉ የአፋር ብሔረሰቡ ተወላጆችን በመጠቀም ኤርትራ ላይ የበለጠ ጫናን ማሳደር ትችላለች። የሌሎች ሀገራት ተሳትፎና የእጃዞ ጦርነት። የኢትዮጵያና ኤርትራ ግጭቶች የሌሎች ሀገራትን ተሳትፎ ሳያካትት ይደረጋል ብሎ ማሰብ ሞኝነት ነው። ለመሆኑ የትኞቹ ሀገራት ኤርትራን ይደግፋሉ? ቁጥር አንድ ግብፅ ከጥንትም ጀምሮ ከኢትዮጵያ በተቃራኒ የቆሙትን ሁሉ የምትደግፈው ግብፅ በአሁኑ ግጭትም ለኤርትራ ድጋፍ መስጠቷ አይቀርም በዚህም ግብጽ በሶማሊያ ውስጥ ያሰማራሻቸውን ወታደሮች በመጠቀም ለኤርትራ የስለላ ተግባራት ልትፈጽም የምትችል ሲሆን በተጨማሪም ግብጽ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ ኢትዮጵያ ላይ ጫናን መፍጠር ትችላለች ቁጥር ሁለት ሱዳን በአልፋሽካ በኩል ከኢትዮጵያ ጋር ተደጋጋሚ ግጭት ውስጥ የገባችው ሱዳንም ለኤርትራ ድጋፍ ልትሰጥ ትችላለች። የኤርትራን ጦር ከማሰልጠን ባለፈም በትጥቅም ድጋፍ የማድረግ ዕድሉ አላት። ለኢትዮጵያ ደግሞ ድጋፍ የሚያደርጉ ሀገራት ዩናይትድ አረብ ኤምሬትስ። በትግራይ ጦርነት ለኢትዮጵያ መንግስት ከፍተኛ ድጋፍ ያደረገችው ዩናይትድ አረብ ኤምሬትስ በዚህኛውም ግጭት ከኢትዮጵያ ጎን እንደምትሆን አያጠራጥርም። የቀይ ባህር ቀጠናን በኢትዮጵያ በኩል መቋጠር የምትፈልገው ዩናይትድ አረብ ኤምሬትስ ለኢትዮጵያ መንግስት ድሮንና ሌሎች የጦር መሳሪያዎችን ከመስጠት ባለፈ የገንዘብ ድጋፍ እንደምታደርግም ይገመታል። ተሳትፎ የሚኖራቸው ሌሎች አካላት። በትግራይ ጦርነት በርካታ ድሮን ለኢትዮጵያ የሸጠችው ቱርክም የድሮን ገበያዋን ለማጣጣፏ በዚሁ ጦርነት ለኢትዮጵያ ድሮን መሸጦ አይቀርም። ከግብፅ ጋር መልካም ግንኙነት ያላት የምትባለው ኢራንም ከኢትዮጵያ ጎን ትሰልፋለች ተብሎ ይጠበቃል። ሁለቱም ሀገራት ጋር መልካም ግንኙነት ያላቸው ሳዑዲ አረቢያና ቻይና በጦርነቱ ገለልተኛ ሚና እንደሚኖራቸው ሲጠበቅ ለኤርትራ መንግስት ከፍተኛ ጥላቻ ያላት አሜሪካ ደግሞ ለኢትዮጵያ ድጋፍ ልታደርግ ትችላለች ከውጭ ኃይሎች ባለፈ ደግሞ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችና የፖለቲካ ፓርቲዎችም የጦርነቱን አካሄድ ሊወስኑ የሚችሉበት እድሉ አለ በመጨረሻ ይህንን እንበል አይደለም በከፍተኛ ሁኔታ እስከ አፍንጫቸው የታጠቁ ሁለት ሀገራት ጦርነት ይቅርና በትንንሽ ቡድኖች መካከል የሚደረጉ ውጊያዎች እንኳን የመቶ ሺዎችን ህይወት ሲቀጥፍ ቢሊዮን ዶላሮችን ከአፈር ሲደባለቅ ተመልክተናል። ታዲያ በባህልም ሆነ በእምነት የቀረበ አንድነት ያላቸው ኢትዮጵያና ኤርትራም ያላቸውን ችግር በሰላማዊ መንገድ ቢፈቱ ተጠቃሚ የሚሆኑት ሁለቱም ሀገራት ናቸው። እኛም በምስራቅ አፍሪካ ሰላም ይስፈን፣ ሰላም በዓለም ይሁን እያል የዛሬውን ዝግጅታችንን በያላችሁበት መልካም ጊዜ እንዲሆኑላቸው በመመኘት አበቃን።